ሰላም ጤና ስጥልን፣ አድማጭ ተመልካቾቻችን ከቶፓን ኔትወርክ ለታብ ዜናዎችን ይዘን ቀርብናል። በቅድሚያ ማርዕስቶቹን። ምክር ቤቱ በህግና ጸጥታ ሁኔታዎች ምክንያት መጪው ምርጫ ነጻና ፍትሐዊ ላይሆን እንደሚችል አስጠነቀቀ። በአፋር ክልል የህወሓት ኃይሎች ተቆጣጥረዋቸዋል በተባሉ አጎራባች አካባቢዎች ከሁለት ሺህ በላይ ሰዎች መፈናቀላቸውን አንድ የአካባቢው ባለስልጣን ተናገሩ። መነሻውን ከሱዳን ያደረገ የጦር መሳሪያና ተተኳሽ በአማራ ክልል በቁጥጥር ስር መዋሉ ተገለጸ። የትግራይ ክልል ጊዜያዊ አስተዳደር የአፋር ክልል መንግስት ያወጣውን መግለጫ መሰረተ ቢስ ሲል ውድቅ አደረገ። አሜሪካ ከሩሲያና ከቻይና ጋር በኒውክሌር አጠቃቀም ጉዳይ ለመምከር ዝግጁ መሆኗን አስታወቀች። ምክር ቤቱ በህግና ጸጥታ ሁኔታዎች ምክንያት መጪው ምርጫ ነጻና ፍትሐዊ ላይሆን እንደሚችል አስጠንቅቋል። ለሰባተኛው ሀገራዊ ምርጫ የህግ ማሻሻያ እንዲደነገግ አሳስበዋል። የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት የመጪውን ሰባተኛው ጠቅላላ ምርጫ ተአማኒነት አደጋ ላይ ይጥላል ያላቸውን በስራ ላይ ያሉ የምርጫ ህጎች እንዲሻሻሉና የጸጥታ ችግሮች እንዲፈቱ ለመንግስትና ና ለሚመለከታቸው ተቋማት ጥሪ አቅርቧል። ምክር ቤቱ በጥቅምት 25 2018 ዓ.ም ለህዝብ ተወካዮች ምክር ቤት፣ ለምርጫ ቦርድና ለጠቅላይ ሚኒስቴር ጽህፈት ቤት በጻፈው ደብዳቤ የሀገራችን አሁናዊ ተጨባጭ የሰላም የደህንነትና የጸጥታው ሁኔታ ፖለቲካ ፓርቲዎች በነጻነት እንዲንቀሳቀሱ አይፈቅድም ሲል አስጠንቅቋል። ይህም በቀጣይ የሚካሄደው ሰባተኛው ጠቅላላ ምርጫና የአካባቢ ምርጫ ነጻ ፍትሐዊና ዴሞክራሲያዊ እንዳይሆን ያደርጋልን፣ ብሏል። ምክር ቤቱ ምርጫው ነጻ ፍትሐዊና ዴሞክራሲያዊ ይሆን ዘንድ የህግና የአሰራር ማሻ የሚያስፈልጋቸው አራት ዋና ዋና ጉዳዮችን በዝርዝር አስቀምጧል። እነዚህም የእጩዎችን የድጋፍ ፊርማ ማሰባሰብ፣ ከመንግስት የሚሰጥ የፋይናንስ ድጋፍ፣ የምርጫ ሰዓት ለውጥና የምርጫ የጊዜ ሰሌዳ የህግና አሰራር ማሸናቸው ሲል ገልጿል። በአፋር ክልል የህወሓት ኃይሎች ተቆጣጥረውታል ከተባሉና አጎራባች አካባቢዎች ከሁለት ሺህ በላይ ሰዎች መፈናቀላቸውን አንድ የአካባቢው ባለስልጣን ተናገሩ። ከቀያቸው የተፈናቀሉ ነዋሪዎች በአፋር ክልል ዞን ሁለት መጋሌ ወረዳ በሚገኘው በፋሮ ቀበሌና በአካባቢው በሚገኙ ቦታዎች መጠላቸውን ባለስልጣኑ ገልጸዋል። በመጋሌ ወረዳ በሚገኘው ቶንሳ ቀበሌ ላይ ትላንትና ረቡዕ ጥቅምት 26 2018 ዓ ም በህወሓት ቡድን ጥቃት መፈጸሙን የአፋር ክልል መንግስት ባወጣው መግለጫ አሳውቆ ነበር። የክልሉ መንግስት በዚሁ መግለጫው የህወሓት ቡድን በዚሁ ቀበሌ የሚገኙ ስድስት አካባቢዎችን በጉልበት ተቆጣጥሯል ሲል ወንጅሏል። መግለጫ የሰጡት የአካባቢው ሰዎች ይህንኑ የክልሉ ማረጋገጫ ያረጋግጣሉ። በአሁኑ ወቅት በህወሓት ኃይሎች ቁጥጥር ስር ያሉ ቦታዎች ሜልኪ፣ ወረአ፣ ሚሌ ተረፈቱ ከአሶበራ ና ከረሙ አጋ ናቸው ተብሏል። የአፋር ክልል መንግስት በትላንቱ መግለጫ ወረአና ሚልኪ በተባሉ ቦታዎች የህወሓት ቡድን በንጹሃን የአፋር አርብቶ አደሮች ላይ የከባድ መሳሪያ ተኩስ ከፍቷል ሲል ወንጅሏል። የቱንሳ ቀበሌ ነዋሪ የሆኑ አንድ የአይነማኝ የትላንቱን የከባድ መሳሪያ ተኩስ የቆየው ከአመሻሽ አስራ ሁለት ሰዓት ተኩል ገደማ ጀምሮ ምሽቱን እስከ ሁለት ሰዓት እንደነበር ገልጸዋል። መነሻውን ከሱዳን ያደረገ የጦር መሳሪያና ተተኳሽ በአማራ ክልል በቁጥጥር ስር መዋሉን ፖሊስ አስታወቀ። መነሻውን ከሱዳን ያደረገው የጦር መሳሪያና ተተኳሽ በአማራ ክልል ምዕራብ ጎንደር ዞን ቋራ ወረዳ በቁጥጥር ስር መዋሉን የዞኑ ፖሊስ መምሪያ አስታውቋል። የጦሩ መሳሪያው ለህገወጥ ቡድኑ ሊደርስ የነበረ ነውም ተብሏል። የምዕራብ ጎንደር ዞን ፖሊስ መምሪያ አዛዥ ኮማንደር ምስጋናው ካሴ ለህገወጥ ቡድኑ ሊደርስ የነበረው አንድ ክላሽ ጠመንጃ አስር የክላሽ ካዝና 566 የጁጅቃ ጥይት 8260 የብሬን ጥይት 4772 የክላሽ ጥይት በቁጥጥር ስር ውሏልን ብሏል። ኮማንደር ምስጋናው ካሴ በአራት ሞተር ብስክሌት የተጫነ የተነሳውም የጦር መሳሪያና ተተኳሽ በቋራ ወረዳ ምርት ጎለጎ ቀበሌ አድርጎ ጠላት ሲል ለጠሩት አካል ሊደርስ የነበረ መሆኑን ገልጸዋል። የጦር መሳሪያዎቹ የጸጥታ ኃይሉ ባደረገው ብርቱ ጥረትና ክትትል በቋራ ወረዳ ነፍስ ገበያ ቁጥር አራት ልዩ ቦታው ተሾመ እርሾ በሚባል ቦታ ተይዘው በማለት ኮመንደሩ ማስታወቃቸውን የአማራ ክልል ኮሚዩኒኬሽን መረጃ ያመላክታል። ህዝቡ መሰል ህገወጥ ድርጊቶችን ሲመለከት ለጸጥታ ኃይሉ መረጃ ሊሰጥ ይገባል ሲሉ የምዕራብ ጎንደር ዞን ፖሊስ መምሪያ አዛዥ መልእክት አስተላልፈዋል። የትግራይ ክልል ጊዜያዊ አስተዳደር የአፋር ክልል መንግስት ያወጣውን መግለጫ መሰረተ ቢስ ሲል ውድቅ አደረገ። ጊዜያዊ አስተዳደሩ የአፋር ክልል መግለጫን የትግራይና ና የአፋር ወንድማማች ህዝቦችን ታሪካዊና ሰላማዊ ጉርብትና ለመጉዳት ያለ መክፋት ነው ብሎታል። የአፋር ክልል ያወጣውን መግለጫ የህወሓት ቡድን ኃይሎች የአፋር ክልልን ወሰን ዘልቀው መግባት ጥቃት መክፈታቸውን፣ ስድስት መንደሮችን በጉልበት መቆጣጠራቸውን፣ ንጹሐንን በሞርታር መደብደባቸውና የፕሪቶሪያ ስምምነት ማፍረሳቸው አሳውቆ ነበር። የትግራይ ጊዜያዊ አስተዳደር የአፋር ክልል መንግስት ሀራ መሬት በሚል ስም የሚንቀሳቀሱ ታጣቂዎችን ትግራይን እንዲዋክቡ ቦታ በመፍቀድ መተባበሩን ጠቅሶ የትግራይ ሰራዊት ያፋርን ወሰን አልፎ አልዘለቀም ሲል የቀረበበት እንቅስ አስተባብለዋል። ጊዜያዊ አስተዳደሩ የፌዴራል መንግስት የፕሪቶሪያ ስምምነት በአግባቡ እንዳይፈጸም እንቅፋት ሆኗል። ድርጊቱን ሰላማዊ ሂደትን ከመጉዳት አልፎ የህዝብ ስቃይና መከራ እንዲቀጥል የሚያደርግ ሰላማዊ ትግልን የሚረብሽ መሆኑን ግልጽ አድርጓል። በኃይልና ሂደት የሚፈጸም የሚለወጥ ሁኔታ የለም ያለው አስተዳደሩ ውይይት ብቸኛ የችግር መፍትሄ ነው ሲል ገልጿል። የፕሪቶሪያው ስምምነት በተሟላ መልኩ መተግበር የዘላቂ ሰላምና ደህንነት ዋስትና መሆኑን በጽሩ እናምናለን። ጊዜ አስተዳደሩ ከፌደራል መንግስት ጋር ያለውን ግንኙነት እንዲጎለብት ስምምነቱ ሳይውል ሳያድር ይተግበር ብሏል። የትግራይ ህዝብ ከዚህና ከዚያ ከሚሰራጭ ወሬ ከጦርነትና ከትግራይ ጥፋት እናፋታለን የሚል እንቅፋት ያጠኑ ነውረኞች በሚፈጥሩት ያለመረጋጋት ሳይረበሽ የቀን ተቀን ውሎን ማዕከል በማድረግ ተረጋግቶ እንዲረባረብ ጥሪ እናቀርባለን። ዓለም አቀፍ ማህበረሰብም ከጎናችን ይሰለፍ ብለዋል። ምንም እንኳን የትግራይ ጊዜያዊ አስተዳደር ወደ አፋር አልፌ አልዘለኩም ቢልም ህወሓት ከከፈተው ጥቃት በሺዎች የሚቆጠሩ የአፋር ክልል ነዋሪዎች ተፈናቅለዋል። አሜሪካ ከሩሲያና ከቻይና ጋር በኒውክሌር አጠቃቀም ጉዳይ ለመምከር ዝግጁ መሆኗን አስታወቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሩሲያና ከቻይናው ጋር በኒውክሌር አጠቃቀም ጉዳይ ላይ ለመነጋገር ሀገራቸው ፍቃደኛ መሆኗን አስታውቀዋል። ባለፈው ሳምንት ፕሬዝዳንት ትራምፕ ፔንታገን የኒውክሌር የጦር መሳሪያ ሙከራ እንዲደረግ ሲሉ ማዛቸው ይታወሳል። ይህንንም ተከትሎ የሩሲያው ፕሬዝዳንት ፑቲን ሞስኮ ማንንም ለማስፈራራት ሳይሆን የኒውክሌር የጦር መሳሪያዎቿን መገንባት ትቀጥላለች፣ እንዲሁም ሙከራ ታደርጋለች ሲሉ ለትራምፕ መመሪያ አፋጣኝ ምላሽ ሰጥተዋል። ሆኖም በሰጡት መመሪያ ዓለም አቀፍ ትችት ውስጥ የገቡት ትራምፕ አሁን ደግሞ የአሜሪካን ኒውክሌር አጠቃቀም ዙሪያ ከሩሲያ ና ከቻይና ጋር ለመነጋገር ትፈልጋለች እቅድም አውጥታለች ሲሉ ፍንጭ ሰጥተዋል። ትራምፕ አክለውም በአሁኑ ወቅት አሜሪካ በኒውክሌር ትጥቅ የመጀመሪያ ናት፣ ሩሲያ ሁለተኛ፣ እንዲሁም ቻይና ሶስተኛ ናት ሲሉ ጠቁመዋል። ነገር ግን በአራት ወይም በአምስት ዓመታት ውስጥ ሞስኮ ና ቤጂንግ የበላይ ሆነው ፈላጭ ቆራጭ ሊሆኑ ይችላሉ ሲሉ ስጋታቸውን መግለጻቸውን አርቲኒውስ ዘግቧል። ለሌላ በኩል የአሜሪካው ፕሬዚዳንት ዶናልድ ትራምፕ የኒክሌር ጦር መሳሪያ ሙከራን እንደገና ለመቀጠል መወሰናቸውን ተከትሎ እየተባባሰ የመጣውን ዓለም አቀፋዊ ቀውስ የሚያመላክት እንዲሁም የዓለም አቀፍ የደህንነትና የሰላም ስርዓትን የሚያዳክም ሲሉ የዓለም አቀፍ አቶ ኤነርጂ ኤጀንሲ አውግዟል። አድማጭ ተመልካቾቻችን ከቶፕንሽ ኔትወርክ ለቶ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።